አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ሰላም ሰላም ብያሉ ክርስቲያን ገነች፣ እንዴ ናችሁ? ደህና ናችሁ ላይ ባላችሁ በሰላም ትሆን ላይ እየተመኘው ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እንኳን ደህና መጣችሁ፣ አዳዲሶች ዌልካም ብያለው ለዩቲዩብ ቻናል ማለት ነው። ዛሬ ቀን ደግሞ ምን ይዤላችሁ መጥቻለሁ? ያው ኢድ ደርሰዋል አልሐምዱሊላህ፣ ሮመዳን እየጨረስ ነው። እንዴት እንደሆነ ባላቅም እያለቀብን ነው ማለት ነው። እውነት ለመናገር በጣም ነው ያስጠላኝ ማለት ማለቁ፣ ጊዜ በጣም ይሮጣል አይደለም። እንዴት እንደሄድን አላቅም ወር አስቡት። ና ብቻ አለኩልህል አልሐምዱሊላ። ዛሬ ቀን ደግሞ ሌት ዋለ ስጦታን ይዤ መጣሁላችሁ። እንደምታዩት ደስ በሚል ስራ ላይ ድክም ብዬ በነበርኩበት አረቦቹ ጓደኞች እህቴ ሁላቸው ሆነው አብረው እንደምታዩት ሰርፕራይዝ አድርገውኛል ማለት ነው። ደስ ደስ የሚል እኔ የተመችኝ በጣም የተመቸች ለማንም ቀይዋለች፣ ለዛም በጣም የምቀርጻት ና ደስ የሚል የሁላችሁም ደስ ብሎኛል። በዚያ አጋጣሚ ሁላችሁ የሚያዩት እና እንደምታዩት የኢድ ስጦታ ነው። ይሄንን ከመዳሜ ጫማ እስከ እነሱ እንትን ነው የሚሉት ፍስታን ነው የሚሉት። እና እኔ ግን የገረመኝ ይሄ ፍስታን ለብሽ ይሉ ለላት ይጃ አስባ ነው እያልኩኝ እየቀረጽኩት ነበር። ድምጹ ባሰማችሁ ደስ ባለኝ ግን የጓደኛ ልጅ የህቲም ድምጽ ነበር። ለዛም ድምጽ የዘጋባት ማን ነው? ይሄ ደግሞ አበያው ማለት ነው። እንደምታይት የምር በጣም ነው የወደድኩት። እዚህ ደሞ የጥራለ፣ እቺ የመዳሜ ልጅ ነው የገዛች። ለማንኛውም እኛ ጋር የትላልቁ ሰዎች ስለሆነ ልጆቹ ሁሉም ነው የሚያመጡልኝ። በቃ አንዱ ብዣማ ካመጣ አንዲቷ አይጠር ታመጣለች፣ አንዲቷ ጫማ ካመጣች በቃ ይነጋገራሉና እንደዛ ነገር። ሽፎኑም እያያችሁት ነው፣ እህቶቼ ናቸው ያመጡልኝ። ይህንን ግን የመዳሜ ልጅ ትልቋ ትልቋን የገዛች ግን ለምን ይቀራል በማለት ቀርጬዋለሁ፣ ማለት ነው። እንደምታዩት ሽቶችም የመዳሜ ልጅ ነች የገዛችልኝ። እውነት ለመናገር በዚያ አጋጣሚ ይሄ ቪዲዮ ይዤ የመጣሁት ብዙ ጊዜ ስለ አረቦች ጥሩ ሳይሆን መጥፎ ነው የምናወራው ና አንዳንዱም ጥሩ ሰዎች እንዳሉ ለምዶ ማንናገረው ብዬ አስባለሁ። ለምዱ ነው እንደዚህ ያሉ ጥሩ ሰዎች ማንው፣ የእኔ ሰዎች አሁን አልሐምዱላ። ሰው ሆኖ ኮ የማይጋጭ ሰው የለም፣ አይደለም አይደለም አረብ ጋር ና እናት ጋ እንኳ ብረ ስትቀመጥ ትጋጫለ በትንሹ እና ብንጋጭ እንደዚህ ብንልም፣ በቃ የእውነት በጣም መወዳቸው በጣም ማከብራቸው። እነሱ እንደዛው ሰውን ዝቅ አድርገው የማየት እንትናቸው የለም፣ መወድላቸው ማለት ነው ይህን ሹፌን ደግሞ እንደምታይት እህቴን የገዛችልኝ ማለት ነው። የእኔ ውድ ብህት በጣም ማመሰግና በዚህ አጋጣሚ ሹክራን ብያለ። የወደድ ኳ ትችነች ግን መልበስ አልችልም በሚያሳዝን ሁኔታ። እንደዚህ ጋልበጣ ርጌ አላሳየዋችሁም ራሴ ካሜራ እየቀረጽኩ ስለሆነ እንጂ። በኋላ ትንሽ ክፍተት አላት ግን አሪፍነች፣ ደስ ትላለች። በተለይ ጫማ ማይጋ ጫማ በጣም ተመችታኛለች። ደሞ አቀራረጽ ትጠላለህ ለመቅረጽ እንደዚህ ካሜራ በምትፈልጉበት ሰዓት ዩቲዩብ ኮልሚ ባክ እና ያው ይሄ ይመስላል። እንደምታዩት ደስ በሚል የምር ደክሞ የነበረ በጣም ስራ ውጭ ሰርች እየመጣ አሁን ኢድ በቃ እንደዚህ ነው ማሳልፈው። የእውነት ምንም አልገዛም፣ አልተዘጋጀውም። በቃ እዚህ ዩቲዩብ ሰራ አለው፣ እዛም የሮሞዳን ስራ አለ፣ የኢድ ዝግጅት አለ ምናምን። ምንም በቃ ምንድነው ማደርገው ምናምን እያልኩ ነበር። ያለውን ልብስ ለብሳለሁ እያልኩ አልሐምዱሊላህ ደስ በሚል ሁኔታ እንደዚህ አድርገው ቤቴ በልብስ ሙሉ ልታረጓት አልኳችሁ። ይሄ እሱ እና በጣም ደስ ብሎኛል። እንስኪ ሁላችሁ መዳማችሁ ምን እንደገዛችሁላችሁ እዚህ ቲክቶክ ላይ የየውት። ደግሞ መዳማ ገዝታልኛለች ብላ የመጣችሁ ሻፓቶ ጫማ የድሮ ጫማ ታውቁታላችሁ፣ ያ ጫማ ነበር ግን አንድ ሰው ስጦታ በቃ ስጦታ ነው አይደል? ማነሷ አንጊ የምር ማሰባቸውን በጣም ትልቅ ነገር ነው። እንዴ፣ በአሁኑ ሰዓት እኮ ደሞዝ ያቺ የሰራባትን ደሞዝ መስጠት የማይፈልጉ አረቦች ባሉበት ጊዜ እኮን ያለ ነው አደለም? አስቡት፣ ደሞዘን ሰጥተው እንደዚህ ደግሞ በሽቶ በጫማ በልብስ በአበያ፣ አበያ እንደምወድ የሚያውቃለ ነው እንደዚህ አድርጋ መግዛቷ ለራሱ እንዴት እንደወደድኩ። ከሁሉም በላይ ግን የእውነት የወደዳችሁ ትይት ነው ብዣማ፣ እንደዚህ እንትን አላልኩትም፣ ብዣማዎች ናቸው እንደዚያ ያጠፍኳቸው ማለት ነው እኔ ወደድኩት ፍስታኑና አብያው ከሰድሞሽ ፌኗ እስከ ነጠለዋ በጣም የምታምረው ግን እንደዚህ አላሳየኋችሁ መራሴ እኔ እንዳልኳችሁ ካሜራው ስለያዝኩት ለእንደዚህ ንትን ለማለት አይመችህኝም ለዛ ነው ማለት ነው እና ሁላችሁ እስኪ በዚህ አጋጣሚ እንገሩኝ በቃ እንደዚህ ስጦታ ተሰጥታችኋል ወይስ አልተሰጣችሁ የሚለው አንዳንዶቹ ብር ይሰጣሉ አንዳንዶቹ ልብስ ግን ደግሞ ልብስ ይሻላል ብዬ አስባለሁ። አንደኛ ማስታወሻ ነው። ሁለተኛ ነገር ደግሞ የኢድ ቀን ለብሰው ትውላለህ ለሙስሊሞች ማለት ነው። እና አማርኛ በጣም አውራ ትግራዊ ተሕዋቴ ኩልኻት ክንኳዕ ደሕና መጻኽና ለይ ለ ዘን ኣሕዋቴ ያ ብበዝሕስ ኣብናየ ቻናል በኣምሓርኛ ምትልብላ እየን ና ኣምሓርኛ ኢን ሰማዓ ቤት ትግርኛ ስለለይ ሰማዕ ሉ እየ በኣምሓርኛ መጀመርያ ዝኣተኸ ማለት እዩ ኩላ ከንኳዕ ድሕና መጻኽና ለይ ዘን ኣሕዋተይ